ጎጃም በምዕራብ ኢትዮጵያ የሚገኝ የብዙ ጸጋዎች ባለቤት የሆነውና ተፈጥሮ ከቸረችው ሀብቶቹ እና ጸጋዎቹ መካከል የተለያዩ ባህሎችና እና ወጎች እንዳሉት የሚገለጽ ሲሆን በዚህም በአረንጓዴው የጎጃም ምድር ነጭ የለበሱ ልጃገረዶች እና ታዳጊዎች ድንቅ ዝማሬ እያሰሙ የሚታዩበት የእንግጫ ነቀላ በዓል አንዱና በና ሲወር የሚከበር ደማቅ በዓል። የአዲስ ዓመት መምጣት ብስራት ከሆኑ የድንቅ ምድር ድንቅ ክብረ በዓላት ከሆኑት አንዱ የሆነው እንግጫ ነቀላ በጎጃም በሚገኙ በርካታ ወረዳዎች በልጃገረዶችና ታዳጊዎች በናፍቆት እየተጠበቀ የሚገበር ታላቅ በዓል። የእንግጫ ነቀላ በዓል መከበር የሚጀምረው ከነሐሴ ወር አጋማሽ ጀምሮ ነው። በዚህ ምክንያት በአንዳንድ የጎጃም ወረዳዎች በዓሉ ካሸንድዬና ከከሴ አጨዳ በዓላት ጋር በጥምረት ሲከበር ይቆያል። ነሐሴ አልፎ አጉሜንና መስከረም ሲደርስ ደግሞ የእንግጫ ነቀላ በዓል ድባብ እና ድምቀቱ ምልኡ ሆኖ በምድሪቱ ላይ ይታያል። የእንግጫ ነቀላ በዓል መነሻ ምክንያት እንደሆኑ ከሚታመኑ መላምቶች አንዱ ሃይማኖታዊ ስርዓት መሆኑ ነው። መላምቱ የባሉን ጅማሮ ወደ ኖህ ዘመን የሚወስደው ሲሆን በዘመኑ የነበረው የጥፋት ውሃ መጉደልን ለማብሰር የተላከችው እርግብ በአፏ ለምለም ቅጠል ወይም ቄጠማ ይዛ ከመምጣቷ ጋር ያገናኘዋል። ምሳሌነቱንም ለጨዋታው የሚወጡ ልጃገረዶች ነጭ መልበሳቸውን በእርግቧ ነጭ መልክ ጋር በማመሳሰል ፍና የአዲስ ዘመን መምጣት ማብሰራቸውን ከኖህ የጥፋት ውሃ በኋላ የነበረውን የምስራችና ተስፋ ጋር ያዛምዱታል። ልጃገረዶቹ ባሉን በሚያከብሩበት ዕለት እንግጫችን ደነፋ ጋሻውን ደፋ እንግጫችን የወሩ የቦረቦሩ የቅዱስ ዮሐንስ ያመቱ ያምቱ ስደድሌይ ደሪ ከነቀለበቱ እንግጫ ጎንጉኜ ባዴ በሶሪት እንቁጣጣሽ ብዬ ቤቱ ላኩለት እያሉ በዓሉን በዜማ ያደምቁታል። በዚህም ምክንያት እንግጫ ነቀላ የአዲስ ዘመን መምጣትን አብሳሪ በዓል ሆኖ እስከ ዛሬ በመከበር ላይ ይገኛል። ልጃገረዶቹ ልክ እንደ እርግቧ ነጭ ለብሰው የውሃውን መጉደል፣ የክረምቱ ጨለማ ማለፍንና የጋራ ሸንተረሩ መለምለምንና ማበብን ለማየት ወደ መስክ በመውጣት እንግጫ ነቅለውና ባደይ አበባ አስጌጠው ወደ ዘመድ አዝማሪ እና አብያተ ክርስቲያናት እየሄዱ አዲስ ዓመት ገብቷል፣ ክረምቱ አልፏል፣ እንኳን አደረሳችሁ እያሉ የምሥራችና ስጦታ ያበረክታሉ። በዚህም ሁኔታ በጎጃም የሚገኙ የተለያዩ በዓላትና ሃይማኖታዊ ሥነ ሥርዓቶች ይስተናገዳሉ።